ሰላም ጤና ይስጥልን ተመልካቾቻችን። ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎች ጋር ተስፋ የጠገብነኝ አብራችሁን ቆዩ። ከ25 ሚሊዮን ብር በላይ በጀት በመመደብ ማህበረሰቡን የመሰረተ ልማት ተጠቃሚ ለማድረግ እየሰራ መሆኑን በወልቃይ ጠገዴ ሰቲት ሁመራ ዞን የማይካድራ ከተማ አስተዳደር አስታወቀ። በከተማ አስተዳደሩ እየተሰራ ያለውን አራት ኪሎ ሜትር የጠጠር መንገድ ግንባታ ለመደገፍ ያለመ የገንዘብ ማሰባሰቢያ ቴሌቶን ተካሂዷል። አምሳሉ አሞኘ በዝርዝር ተመልክቶታል። በሰሜኑ የሀገሪቱ ክፍል ተካሂዶ በነበረው ጦርነት በማንነታቸው በጅምላ ከተገደሉ አማሮች መካከል የማይካድራ ከተማ ነዋሪዎች ይገኙበታል። ነዋሪዎቹ ከከፈሉት የህይወት መስዋዕትነት ባሻገር የሚገለገሉባቸው ተቋማትና መሰረተ ልማቶች በጦርነቱ ወድመዋል። ከለውጥ ማግስት ጀምሮ ተቋማትን መልሰው ለመገንባትና መሰረተ ልማቶቿን ለማሟላት በከተማ አስተዳደሩና በማህበረሰቡ ቅንጅት በርካታ ስራዎች እየተሰሩ ነው። በተያዘው በጀት ዓመትም በ25 ሚሊዮን ብር በጀት የተለያዩ የልማት ተግባራት እየተከናወኑ መሆኑን የከተማው ምክትል ከንቲባ ይለፍ ዘውዱ ተናግረዋል። የአትክልትና ፍራፍሬ ገበያ ማዕከሉ ከዚ ፊት ጀምሮ የተቋረጠ ስራ ነው የነበረ። 400 ሺ ብር አካባቢ ነው የጨረሰብን። ይህ የመብራቱ ስራውን በተመሳሳይ ከ560 ሺ ብር አካባቢ አጠቃላይ ወደ 96 ሚሊዮን ብር ወጫው አውጥተናል ማለት ነው። ለዘንድሮ ግን 25 ሚሊዮን ብር ነው የሚፈለገው ማለት ነው። እንግዲህ ውስጥ ለውስጥ የታዘር መንገድ ጠ ሚሊዮን ብር ነው በጀት የተንቀሳቀስ ነው። በጀት አይበግረንም፣ ህዝባችን ይዘን እንሰራለን ብለን እንግዲህ ህዝብና መንግስት በጋራ ሆኖ የሰራቸው ልማቶች ናቸው። ተግባሩን ውጤታማ ለማድረግ ይረዳ ዘንድም የገቢ ማሰባሰቢያ ቴሌቶን ተዘጋጅቷል። በገቢ ማሰባሰቢያ ቴሌቶኑ የማህበረሰቡን አቅም በመጠቀም የመሰረተ ልማት ጥያቄዎችን መመለስ እንደሚቻል የተረጋገጠበት ነው ሲሉ የአማራ ክልል መሬት ቢሮ ኃላፊ አቶ ሲሳይ ዳምጤ ተናግረዋል። ከለውጥ በፊት ይሄ ለውጥ እንዲመጣ መስዋዕት የሆኑ ወንድሞችን ለዚህ ቴሌቶን በማቅረብ እኛ በነሱ መስዋዕትነት ነው ዛሬ ልማት እያረጋገጥን ያለን። እነሱ ማሰባለብን ተብሎ የነሱን ፎቶግራፍ የቴሌቶኑ የጨረታ አካል በማድረግ በዛሬው እለት ብቻ ከ2.5 ሚሊዮን ብር በላይ የተሰበሰበበት ይሄ ማለት ከዚህ በፊት ደግሞ በርሰት ሳትፎ የተሰራው ስራ ይሄን የሚያረጋግጥ ነው። አካባቢያችንን ስናለማ አካባቢያችንን ሰላም እያረጋገጥን ነው ያሉት ደግሞ የወልቃይት ጠገዴ ሰቲት ሁመራ ዞን ዋና አስተዳዳሪ አቶ አሸተ ደምለው ለሰላም ዋጋ መስጠት እንደሚያስፈልግ ጠቁመዋል። ሐሳቡ በመደገፍ ገንዘብ በመስጠት አካባቢያችን እናለማለን። አካባቢያችን ስናለማ ደግሞ ሰላማችን እያረጋገጥን ነው። ሰላሙ ያረጋገጠ ካባቢ ደግሞ ልማቱ ይፋጠንለታል። ሰላሙ ያወከ ካባቢ ልማቱ ይመኘው ይሆን እንጂ አይተገበርም። ያለምነው ህልም እንዲተገበር ከተፈለግን ሰላሙ ማጥበቅ አለብን። ማይካድራ ከተማ አስከፊ ጭፍጨፋ የተፈጸመባት ከተማ ብትሆንም ማህበረሰቡ በቁጭት ወደ ልማት መግባቱን የከተማዋ ነዋሪና ባለሀብት አቶ መንግስቱ መኮንን እና አቶ ማማይ በዛ ተናግረዋል። የመሰረተ ልማት ጭላንጭል አይተናል። አሁንም እየቀጠልንበት ነው። ለወደፊትም እስከ መጨረሻ ከተማችን ማይካድራ ውብና ጌጣማ እንድትሆን ተሰልፈን እየሰራን ያለን ነው። በብዙ መከራ እና ከብዙ ሞት ከብዙ መገፋት ወጥተን አሁን ወደ ልማት አዙረን ያው ያያችሁት ነው። ያለማነው ነገር ጥቂት ነገር አይደለም። በሀገር ውስጥና በውጭ የሚኖሩ ሀገር ወዳድ ወገኖች ድጋፍም ተጠናክሮ እንዲቀጥል ተጠይቋል። ከዚህ በፊት በሰሯቸው የተፈጥሮ ሀብት ጥበቃ ስራዎች፣ በአትክልትና ፍራፍሬ ልማት ተጠቃሚ መሆናቸውን በጎንደር ከተማ አስተዳደር የሚገኙ አርሶ አደሮች ተናገሩ። የተፋሰስ ልማት ስራው ዘላቂ እንዲሆን በስነ ሕይወታዊ የማጠናከር ስራ እንደሚከናወን የከተማ አስተዳደሩ ግብርና መምሪያ አስታውቋል። አዲስ አለማየሁ በዝርዝር ተመልክቶታል። የአፈር ለምነት እንዲጨምርና የውሃ መገኛ አማራጮች በስፋት እንዲገኙ ከሚያግዙ ተግባራት መካከል የተፈጥሮ ሀብት ልማት ስራ ትልቁን ድርሻ እንደሚወስድ የግብርና ባለሙያዎች ሲናገሩ ይደመጣል። በጎንደር ከተማ አስተዳደር ከሚገኙ የገጠር ቀበሌዎች መካከል አንዱ በሆነው የሳይና ሳቢያ ቀበሌ ነዋሪ የሆኑት አርሶ አደር መኳንንት በለጠና አርሶ አደር ታድላ ተሻገር የአፈር ጥበቃ ስራው ውጤት እንዳስገኘላቸው አስረድተዋል። በጣም በተፈጥሮ ሀብት ልማት ተጠቃሚ የሆን ነው። እኛ የውሃ ችግር ነበረብንና የውሃ ችግራችን በራሳችን ተራራውን አስረን ታች ላይ የውሃውን አግንተን ያው ኗሪ እንድንሆን አድርገናል። ሌላውም አፈራችን እንዳይሄድ አድርገን ያው አፈራችን ጠብቀን ምርት እያመረትን አትክልትም ተክለን ይኸው የምታዩትን የሾና ቡና፣ አቮካዶ ተክለን ያው የምርቱ ተጠቃሚ ሁነን እንገኛለን። ተፋሳሱ ይጠቅማል። በጣም ጥቅም አለው። ይኸው እንሸጣለን፣ እንለወጥበታለን። ውሃ በቅርብ አለ ጠቀምበታለ በከተማ አስተዳደሩ በሚገኙ ገጠር ቀበሌዎች ከ2003 ዓ.ም ጀምሮ የተፈጥሮ ሀብት ልማት ስራ ተጠናክሮ መቀጠሉን በጎንደር ከተማ አስተዳደር ግብርና መምሪያ የተፈጥሮ ሀብት አፈርና ጥበቃ ባለሙያ የሆኑት አቶ ቢራራ እንደሻው ነግረውናል። የልማት ስራው ለአርሶ አደሮች ተጠቃሚነት ጉልህ አስተዋጽኦ እያደረገ መሆኑንም አስረድተዋል። ተፈጥሮ ሀብት እንግዲህ ለሰው ለአካባቢው አፈሩን ከመጠበቁም በላይ የውሃ ምንጮች እንዲጎለብቱ ያደርጋል። ደኖች እንዲጠበቁ እያደረግን ያለ ይህም በመስራቱም አርሶ አደሩ ለውጥ መምጣቱን ራሱ አርሶ አደሩ እየመሰከረ ነው ያለ እኛ ሚህን ስራ የበለጠ አጠናክረን ሁሉም ተፋሰሶች 18 ተፋሰሶች በዚህ ዓመት ይሰራሉ ብለን እንትን ብለናል፣ ለይተናል። አሁን ወደ ተግባር ወደ አስራ ሁለት ተፋሶች ገብተዋል። የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አቶ አበራ ደባ በበኩላቸው ባለፉት አመታት የተሰሩ የአፈርና ውሃ ጥበቃ ስራዎች ለወጣቶች ስራ ዕድል ፈጠራ በር ከፍቷል ብለዋል። የልማት ስራው ከአመት ዓመት እያደገ መጥቷል የሚሉት ኃላፊው ከዚህ ቀደም የተሰሩ የተፈጥሮ ሀብት ልማት ስራዎች ለአትክልትና ፍራፍሬ እንዲሁም ለእንስሳት ሀብት ዘርፉ ትልቅ አስተዋጽኦ እያደረገ መሆኑን ተናግረዋል። ተፈጥሮው ሲጠበቅ መጀመሪያው አትክልትና ፍራፍሬ በውስጡ መትከል ነው። ሁለተኛው እንስሳት መኖ እንዲሆንና ከዛ ውስጥ እንስሳቶችን እያረቡ እና እየተንከባከቡ ለወተት የሚያደርጉበት ሁኔታ አለ። በሶስተኛ ደረጃ ደግሞ ምርትና ምርታማነት መጨመር ነው። የአፈር ለምነቱ ሳይሸረሸር አፈሩ እያገገመ ሲሄድ ምርትና ምርታማነቱ ይጨምራል። በዚሁ ስር የእኛ አርሶ አደሮች ከበፊቱ ከነበረው በጣም ጥሩ ሁኔታ ላይ እንዳሉ ይገልጻሉ። አካባቢያቸው ይደርቅ የነበረ ምንጮች፣ ለሴቶች ለእናቶቻችን ሩቅ የሄዱ የነበሩ ከቅርብ ምንጭ ውሃ እያገኙ ያለ ና አርሶ አደሮቹ በራሳቸው አንደበት ይመሰክሩበት። በዘንድሮ ዓመትም በከተማ አስተዳደሩ ባሉ 11 የገጠር ቀበሌዎች የልማት ስራው ተጠናክሮ እንደሚቀጥል መምሪያ ኃላፊው አንስተዋል። ባሉን በጎንደር ከተማ በ11 ቀበሌዎች በ18 ተፋሰሶች ውስጥ የቅድመ ዝግጅት ስራችን ከመጀመሪያው ጀምረን ጀምረን በተለይ ደግሞ በከተማ ደረጃ ንቅናቄ መድረክ የሚባል አለ። በቀበሌ ደረጃ በተፋሰስ ደረጃ የንቅናቄ መድረኮቹን የከተማ ከፍተኛ አመራሮች ባሉበት መድረኮችን አስኪደን ከህዝቡ ጋር ተግባብተን ከዛ ቀጥለን ወደ ተግባር ምዕራፍ ነው የገባ ነው። በጎንደር ከተማ አስተዳደር በተያያዘ የበጋ ወራት 668 ሄክታር መሬት ላይ የተፈጥሮ ሀብት ልማት እንደሚሰራ አቶ አብራ ነግረውናል። ይህ ዜና እስከተጠናቀረበት ጊዜ ድረስም ከ221 ሄክታር በላይ መሬት የተፈጥሮ ሀብት ልማት ስራ መሰራቱን ከከተማ አስተዳደሩ ግብርና መምሪያ ያገኘ ነው መረጃ ያሳያል። በተያያዘ ዜና በአትክልትና ፍራፍሬ ልማት በመሰማራታቸው ተጠቃሚ መሆናቸውን በጎንደር ከተማ አስተዳደር በከተማ ግብርና የተሰማሩ አልሚዎች ተናገሩ። በተያዘው ዓመት ከ100 ሄክታር በላይ መሬት በአትክልትና ፍራፍሬ እየለማ መሆኑን የከተማ አስተዳደሩ ግብርና መምሪያ አስታውቋል። ቃል ኪዳን ኃይሌ ተጨማሪ አላት። ምግብን ከጓሮ ለማግኘት የሚደረገው እንቅስቃሴ በከተሞቹ አካባቢ እየተለመደ መጥቷል። ምቹ ሁኔታዎችን ተጠቅመው በከተማ ግብርና ስራ አትክልትና ፍራፍሬን በማልማት የተሻለ ገቢን ለማግኘት የሚያስችለውን መንገድ እየተከተሉ መሆኑን በጎንደር ከተማ በፈንጠር ቀበሌ ነዋሪ የሆኑ አልሚዎች ይናገራሉ። አዳና ማረባለለኝ ሁለት ሶስት ጊዜ ሳይሆን እኛ በወር በወር የሚደርስ ቆስጣ፣ ሰላጣ እንደ ሌላም ፍራፍሬዎች እናደርጋለን፣ እናለማለን በዚህ ላይ ይህ ግን አመታዊ ነው፣ ፓፓያና ሙዝ መጠቀም ከጀመር ነው ያው አመት ከምናምን ሆኖናል። ሰለሞን አስረስ ይባላል። ነው ያው እስካሁን ያለሁት ቋሚ ችግኞችና ፓፓያ ሙዝን፣ ማንጎን ስር ለስር ደግሞ እነዚህ ቆስጣን፣ ሰላጣን አልፎ አልፎ ደግሞ ሽንኩርቶችን የተጠቀምኩ ያሉት ይሄ በዓመት ሳይሆን ያው በየወሩ የሚደርስ ነገር ናቸው ቆስጣና ሰላጣም። የጎንደር ከተማ አስተዳደር ግብርና መምሪያ ኃላፊ አበራ ዳባ እንዳሉት ያለውን ውስን መሬት ተጠቅሞ በቂ ምርት ለማግኘት በማቀድ አትክልትና ፍራፍሬ ልማት ላይ ትኩረት ተሰጥቶ እየተሰራ መሆኑን አስታውቀዋል። በትንሽ መሬት ብዙ ምርት ማምረት ነው አንዱ የኛ የስትራቴጂው አላማው። ጎንደር ከተማ በከተማ ውስጥ የጓሮ አትክልት ላይ እየለማ ያለው 119 ሄክታር መሬት ነው የሚለማውም ድንች ቲማቲም፣ ጥቅል ጎመን፣ እና ካሮት የመሳሰሉ በክላስተር እየለሙ ነው ያሉ። በአብዛኛው ብዙ ክላስተሮች ለከተማው በየቀኑ ምርት እየገባ ገበያውን እየተረጋጋ ያለበት ሁኔታ ነው ያለው። የአትክልትና ፍራፍሬ ልማት ስራው ሴቶችና ወጣቶችን ተጠቃሚ ማድረግ ችሏል የሚሉት ኃላፊው፣ ለዚህም መምሪያው ከሚመለከታቸው ባለድርሻ አካላት ጋር በመተባበር የገበያ ትስስር መፍጠር መቻሉን ተናግረዋል። ሴቶች ተደራጅተው ወጣቶች የስራ ዕድል ፈጠራ ጭምርት አድርገውት ለከተማው በጣም ምርትና ምርታማነቱ በመጨመር እያቀረቡ ያሉ ናቸው። ከከተማው አልፎም ወደ ሁመራና ወደ መተማም የሄድበት አጋጣሚ ነው ያለው። በዚህ አመት ወደ 18 የሚሆኑ መሸጫ ቦታዎች ጊዜያዊ አላቸው። በዚህ ስር እየሰሩ እየተነቃቃ ነው። ከባለፉት ጊዜያት በጣም በዚህ አመት እየተነቃቃ ሰው ወደ ሲስተም እየገባ በጓሮ ጭምርት የራሱን የራሱን ለራሱ ብቻ እያመረተ ያለ ሰው አለ ራሱ የሚችልበት ማለት ነው። በአትክልትና ፍራፍሬ ልማት የተሰማሩ አልሚዎች ውጤታማ እንዲሆኑ መምሪያው የሚያደርገውን ሙያዊ ድጋፍ አጠናክሮ እንደሚቀጥል ተመላክቷል። በጣውላና ጋራጅ ስራ ተሰማርተው ከራሳቸው አልፈው ለሌሎች የስራ እድል መፍጠራቸውን በሰሜን ጎንደር ዞን ደባርቅ ከተማ የሚገኙ ወጣቶች ተናገሩ። ስራቸውን የበለጠ ለማሳደግ የመስሪያ ቦታና ብድር እንዲመቻችላቸውም ጠይቀዋል። በተያዘው በጀት ዓመት ከ1000 በላይ ለሚሆኑ የህብረተሰብ ክፍሎች የሥራ ዕድል መፍጠሩን የደባር ከተማ አስተዳደር ሥራና ሥልጠና ጽሕፈት ቤት አስታውቋል። ያየፈንቴ ዝርዝር ዘገባ አለው። ወጣት ዘሪሁን ታረቀኝና ወጣት ፈቃዱ ጥገት በሰሜን ጎንደር ዞን የደባር ከተማ ነዋሪ ናቸው። ወጣቶቹ በጣውላና በጋራዥ ስራ ላይ ተሰማርተው ይገኛሉ። ከሰዎች ተቀጥረው ሲሰሩ እንደነበር ያነሱት ወጣቶቹ አሁን ላይ ግን የግላቸውን ስራ በመጀመር ተጠቃሚ መሆን እንደቻሉ ነግረውናል። መጀመሪያ ከሰዎች ጋር ተቀጥሬ ስራ ነበር እስከ 2015 ድረስ። ከ2015 ጀምሮ የራሴን ስራ ከፍቼ የምሰራው ነው ያለሁት። በትንሽ ካፒታል የጀመርኩት እስከ 80 ሺህ ብር ሆነ። በቃ መግዣ ብቻ ማለት ለብዙ ልጆች የስራ እድል ፈጠር ያለው ያው ወቅቱም ሁኔታውም ስራ ብዙ ስለሌለ ያው የስራ ዕድል መፍጠሩ ና የተወሰነ ካፒታል ከ ድሮ የተሻለ ነና እስከ ሶስት መቶ አራት መቶ ሺህ ብር ካፒታል አለን በእንጨት ና በብረታብረት ዘርፍ ነው ተሰማርተን እየሰራን ያለ በግላችን የጀመር ነው ካፒታላችን ከ አስራ አምስት እስከ ሃያ ሺ ነበረ አሁን ያለው ነገር ደግሞ ሀሪፍ ነው ተጠቃሚዎች ነን ኦልሞስት ካፒታላችን እስከ 3400 ሺ ደርሷል ማለት ይችላለን። እኔ ህይወቴን እየመረውበት ነው። ቤተሰብ ያስተዳደርንበት ነው። ሲቀጥልም ያው ብዙ የስራ እድሎችንም ፈጥረናል። አሁን ላይ ከራሳቸው አልፎ ለሌሎች የስራ እድል መፍጠራቸውን ያነሱት ወጣቶቹ ይበልጥ ተጠቃሚ መሆን እንዲችሉ መንግስት የቦታና የብድር አገልግሎት እንዲያመቻችላቸው ጠይቀዋል። ትልቆኛ ፈተናች እንደምታየው እዚህ ኮብል ላይ ነው የምንሰራው። የስራ ቦታ የለንም። ሁለተኛ ደግሞ የተሻለ ስራ ለመስራት ኢኮኖሚ ያንሳል እና እዚያ የተሻለ ብድር ቢመቻችልን ምናምን የተሻለ ስራ እንሰራለን ብዬ አስባለሁ። ቦታ እንዲያመቻችለን እንፈልጋለን። ሲቀጥል ደግሞ ገንዘብ ነው ገንዘባውን የካፒታል ችግር እጥረትም ስላለ ከዚህ በላይ አምርተን መሸጥም አምርተን ማስቀመጥም እንችላለን እና ገንዘብ ቢመቻችልም በከተማ አስተዳደሩ በተያያዘው በጀት ዓመት ከ6400 በላይ ለሚሆኑ ወጣቶች የስራ ዕድል ለመፍጠር ታቅዶ ይህ ዘገባ እስከተጠናቀረበት ጊዜ ድረስ ከ1200 1 በላይ ለሚሆኑ ወጣቶች የስራ እድል መፍጠሩን የደባር ከተማ አስተዳደር ስራና ስልጠና ጽህፈት ቤት ምክትል ኃላፊ መሰረት ባዜ ገልጸዋል። በ2017 በጀት ዓመት እቅዳችን ለስራ ድል ፈጠራ ፈጠራለን ምል እቅድ ያገር ነው። 6431 ነው። ሁም እስከ ዛሬም ቀን ድረስ ወደ 1233 የስራ እድል ፈጥረን የፈጠረበት ሁኔታ አለ። የትኩረት አቅጣጫው አንዱ ኢንተርፕራይዝ መስረታ ስለሆነ ከኢንተርፕራይዝ መስረት አንጻር 427 ነው ኢንተርፕራይዝ መስረት ያለ የነበረብን እስከዚህ ወር ድረስ የፈጠር ነው፣ ወደ 29 ኢንተርፕራይዞችን የመሰረትንበት ሁኔታ ነበር። በዘርፍ ሁለት ተሰማሩ ወጣቶች የቦታና የብድር አገልግሎት ለማሟላት ወደ ስራ መገባቱን አቶ መሰረት አንስተዋል። 24 ክላስ ወደ 400 የተገነባው እነዚህን ኢንተርፕራይዞች ወደ አንድ ስቶክ የሚመጡበት እና ወደ አንድ ክላስተር የሚገቡበትን አሰራር ለመስራት እንደ ከተማ አስተዳደር የሰራንበት ያለበት ሁኔታ አለ። ከብድር አገልግሎት ጋር ተያይዞ ያው የመስመር ፕሮግራም ባላንድ ፕሮጀክት አለ። ከእሱ ጋር በመነጋገር ለአራት ባንኮች ጋር ተፈራርሟል። አሁን ዛሬ ያየናቸው አብዛኞቹ ኢንተርፕራይዞች ይህን ብድር ለማግኘት እንዲመዘገቡ ተደርጓል። ቢዝነስ ፕላኖች ሁሉ ጨርሰዋል አለ። በቀሪ ወራቶች በታቀደው ልክ ወጣቶችን የስራ እድል ተጠቃሚ ለማድረግ እንደሚሰራም ተመላክቷል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ የያዝናቸው ዜናዎች እነዚህን ይመስሉ ነበር። ከዜናዎች ጋር ተስፋዬ የጠገብ አብሬያችሁ ቆይታ አድርጌ ያለሁ ጤና ይስጥልን።